ምናምን ተዋርዳ መሰደብ ቤስት የገቢ ምንጭ ለምሳሌ፣ እኔና ጆከርን አንድ መድረክ ላይ አግኝታችሁን ታውቃላችሁ? አንግባባም፣ ልንስማማ አንችልም። አንድ መድረክ ላይ እኔና ጆከር አንቀመጥም። ድሮ እንደመጣ አንድ ወይ ሁለት እድል ሶስት በህይወቴ እድል አልሰጠውም። ሂጅም አላገኘውም፣ እኔ ጋም አላደርሶም። እታች ቁጭ ሆኖ ይሰማል እና ለምንድን ነው እነ ሙባረክ ጋ ሄዶ ጌም መጫወት? ጆከር የዘር ስድድብ ጌም የሚፈልገው አማራ እናት ማሰደብ ነው። የዘር ስድድብ የሚሳደቡ ሰዎች ጋር አሳርዶ ጌም መጫወት እፈልጋለሁ የሚለው እናትሽ ለማሰደብ ነው። እናትሽ ስትሰደብ አንቺ ሞቅ ብሎሽ እንድትሰጪው፣ ጌሙ ይሄ ነው። እሱ እናትሽ ስትሰደብ ብር ይሰራል። አማራ ሲሞት ብር ይሰራል። አማራ ሁሌ አማራ ተሰብሯል፣ አማራ ተዋርዷል፣ አማራ ተሸንፏል፣ ተሸንፏል። ይሄ የስሌቭሪ ሜንታሊቲ ጭንቅላታችሁ ውስጥ እያስገባ እናንተ እና ትምክት ደግሞ ባሪያ እናረጋችኋለን፣ ባሪያ ናችሁ ይላል ሌላን ማህበረሰብ። ቀጥሎ ደግሞ እኛ ተዋርደናል፣ እየተገደልን እየተገፋን አስፍ አማራ እንደወደቀ አማራ እንደተሸነፈ ተሸናፊነት ሜንታሊቲ ጭንቅላትሽ ውስጥ ቀብሮ ቁጭ እያለ እኔ ግን ስነግራችሁ አትሰሙኝም፣ የራሳችሁ ጉዳይ። እውነታው ይሄ ነው። አስበሽዋል። ወንድ ልጅ ተደብቆ ተሰደድኩኝ ይላል። ያለውበትን ሁኔታ አታቁም። ምን አይነት ነገር ውስጥ እንዳለው አታቁም ይላል ምን አይነት ሁኔታ ውስጥ እንዳለው አታቁም። ሴት አማራ ህፃን የ16 ዓመት ልጅ ትሞታለች። ለሱ ጆከር ነፃ ለማውጣት ውርደት እኮ ውርደት፣ ጌታን ውርደት ነው ይሄ። ጦርነት መጣ ማለት ለአማራ ህዝብ ቅዱስ ጦርነት ይህ ጦርነት ከግብፅ ጋር አንድ ላይ

ማንንም የመጥላት የመውደድ የመደገፍ ምንም የመሆን መፍት አላት። ፉል ሊበርቲን ያላት እኔ ከማንም ጋር መደዋወል ጓደኛ መሆን መፍቷ። ይህንን መፍት የማንንም መንፈግ አልችልም። ኦንሊ ፐርሰን እንደዚህ አይነት ነገር መንፈግ የምችለው በግላዊ ህይወቴ የትዳር ጓደኝ ወይ ቦይፍሬንዴን ስ እዛ ካለፈ ግን ማንንም ሰው ህይወት ኮንትሮል ሊያደርግ አይባልም አይባልም። መፍቷል ፉል መፍታለት ከጆከር ጋር መደዋል መፍቷል። ጆከርን ት ትችላለች ከፈልገች መፍቷል። እሱን እኔ አላክዳት እኔ በነፃነት ማመን ኦሮሞኒ የፈለገችው መሆን ትችላለች። አሁን እኮ እዚህ አፕ ላይ ምድረ ለምን ኦሮሞ ሆንሽ ብሎ እኮ ይናደዱብሻል። እግዚአብሔር በፈጠረሽ ማንነት ይናደዱብሻል። እንኳን ሌላን ሰው ጋር ጓደኛ መሆን ሌላ በማሰብ ነፃነትሽ የሚናደዱብሽ ሰዎች አሉ። እንኳን በማሰብ ነፃነትሽ እግዚአብሔር ኦሮሞ ነሽ ብሎ ፈጥሮሽ ኦሮሞ ነኝ ማለት ያስደማል። ኢትዮጵያዊ ኢዴንቲቲ እና አት ሰም ፖይንት ኦሮሞ ኔንካሽ ወይ ጨሌ ግንባርሽ ላይ ካዩ ወጥቶ ሙልጭ ያደርጉሻል። ዋይ ስትያቸው ኦሮሞ ነሽ ያቸው ይሄ ትክክል አይደለም። ኤልሻዳይ ኤልሻዳይ አፍጣሙ ማንንም መውደድ ትችላለች። ከማንም ጋር ጓደኛ ትሆናለች። የፍቅር ግንኙነት አይመጥናትም። ኦፍኮርስ ኮንቨርሴሽኑ ቋንቋቸው የተደብላለቀ ነው። ኤልሻዳይ የተማረች ናት። ጆከር ማንበብና መጻፍ ማይችል በአሻራው የሚፈርም ጥል ድል ሽማግሌ መሀይም ነው እና አይመጣጠሉም። እንጂ እንገባም ቢሉ እኔ ምን አቀባኝ? እኔ ምን አቀባኝ? መፍቷ ነው። ዋን ታውዝን ፐርሰንት መፍቷ ነው። ምንም የቀየረኝ ነገር የለም። ያከበረን ታከብራለህ፣ የወደደህን ትወዳለህ። ሌላው እንዲጠላው ሳይሆን እውነታው መጋለጥ አለበት። ጆከር ጆከር ተከፍሎትም ጊዜ ተሰጥቶትም ሆን ብሎ ኦሮሞና አማራን ማህበረሰብ ለማጣላት ኦሮሞና አማራን ቲክቶክ ላይ ለማሰዳደል ከተቻለም ወደ ምድር ወርዱ ለማገዳደል የተላከ ነው የተላከ ነው። ኦኬ። ያንቺ አማራ እና ስትሰደብ ደስ ይለዋል። አማራ ሲሞት ገንዘብ ነው ገንዘብ ነው። ሜክ የሚያደርግበት የትኛው አማራ ልጅ ነው በአማራ እናት መሰደብ ገንዘብ የሚሰራው? ማቆ ጆከርም ብቻ ነው በአማራ እናት መሰደብ ገንዘብ የሚሰራው ጆከር ብቻ ነው አማራ ሲሞት ማን የነገደበት ጆከር ጆከር በአማራ ሞት ገንዘብ የሚሰራው? ጆከር ይህ ነው እናትሽ ደግ አደረገ ምትይኝ። እናትሽ ትሸታለች ሲትባይ ስትባይ፣ አማራ እናትሽ ትገማለች ስትባይ፣ ጆከር ደስ ብሎት ይሰማል። አማራ እናትሽ ገምታ፣ እንዲህ ዘግናኝ ስድቦች፣ ቆሻሻ ስድቦች፣ እናትሽን አውርደው አውርደው አውርደው ቆሻሻ መሀል ሲያስቀምጧት ደስ ይለዋል፣ ገንዘብም ይሰራበታል። አሁን ይሄን ይችላል። ይሄን አማራ ወገንሽ ሲሞት ለጆከር የደስታ ደስታ ነው። ጆከር ማለት የቲክቶክ የአማራ ሬሳ ሳጭን ሬሳ ሳጭን ሻጭ ቢዝነሱ የሚመጣለት አማራ ሲሞት ነው። እውነት ወይ? አንቺ በአንቺ ቤት ደሜ ነው ስጋዬ ነው አጥንቴ ነው ጉበቴ ነው ምናምን እያልሽ ነው። እውነት እኔም ደግ አርገ እያልኩኝ እና፣ እኔ የምላችሁ ያቺ ጊፍተሯ ባልና ሚስት ሀቢባ ጋ ዛሬ ፍርድ ቤት ቁጭ ብለው ነበር። ሰማችሁ እሱን ጉድ፣ ባልና ሚስት ጊፍት፣ ባሌን ተይልኝ ብላ ጌመሯ ጋ፣ ጌመሯ ጋ እኮ ባሌን ተይልኝ ብላ ጌመሯ ጋ መጠች። አና ምትባለው ማለት ነው። እኔ ምታዝነው ማዝ ነው። አንዳንዴ የፈረሰ ቤት ውስጥ ነው እየኖርች ያለችው። የፈረሰ ቤት ውስጥ ነው ያለችው። የየፈለኩት ነው ቪዲዮ ባይዘወይ የፈረሰ ቤት ውስጥ ነው ያለችው። ቤት ፈርሶ ቁጭ ብላ ሞር ጣሪያው ሲወድቅ፣ ግድግዳው ሲወድቅ ቁጭ ብላ እያየች ነው። ልቧ የተሰበረ ሴት ናት። ባሏ ደግሞ የአራት ልጆቹ አባት አራት ልጅ ወልዳለት፣ ልታከብራት ሊያከብራት ሲገባ በትንሽ ነስ ያለ ቆንጆ በፊሊተር ባበደች በቲክቶክ ጌመር ቀየራት። ሊያከብራት አልቻለም፣ ሊያከብራት አልቻለም። አያስብሽም የአራት ልጆችሽ አባት አውርዶች ከቲክቶክ ጌመሮች ጋር ኮምፒቲሽን ውስጥ ይከትሽ። ከዛም በኋላ ህይወት ይቀጥላል፣ ትዳሩም ይቀጥላል። ያስግም ከዛም በኋላ ለዚች ሴት መፍታት መሞት ነው ሲንግል ማምነሽ መባል መሞት ነው። ከዚህ በላይ ሲንግል ማምነት አለ? የምር የነገሩ ከዚህ በላይ ሲንግል ማምነት አለ ማለት ባለሽ ንቆሽ በአደባባይ ለሌላ ሴት ገንዘብ እየሰጠ የንቀቱ ንቀት ያቺ መራቢያ አካሏ ልካልኛለሽ ብሎ አይንሽን እያየ እያወራሽ አዎ መራቢያ ልካ አካሏ ልካልኛለች እያለ ቀለለ ብሎ ሲያወራሽ ከባድ እኮ ነው የነገር እና ይሄ ነገር ክሊር ላይ በቃ ትዳር እየፈረሰ ነው። በቲክቶክ በቲክቶክ ግን ትዳር እየፈረሰ ነው። ባለትዳር ሆኖ ሚስቱ ሲሰጣት ደስ ካላላ ካላላት እቦልከዋል። ህይወት ይንቀጥላል። እቦልከዋል። ሲጀምር ባለ ትዳር ወንድ ሆኖ ጊፍት ከሰጠኝ በኋላ ላናግረሽ ብሎ በውስጥ መስመር ከመጣ እቦልከዋል። ሊያስቀናት ይመስላል። ባልሽ ለምንድን ነው በሌላ ሴት የሚያስቀናሽ? ምን አይነት ትዳር ነው? ምን አይነት ትዳር ነው? ትዳር እንደዚህ ቀለለ። በቃ እኮ ሀቢባ ደግሞ ማለት ነው ምደንቂ ነገር ሀቢባ ብልቱ የእሷ መሆኑን ላኪልኝና ምናምን፣ ከዛ አንቺ ብልት አይተሽ ምናምን እንትልት ሰፍ ማለት የፈረሰ ቤት እንጂ ትዳር ይደምቃል ሀቢባ፣ ላኪልኝ ስጠራው እራሱ ይቅርታ አለ ንግግሬ፣ እሙ እያለች ነው የምጠራው። ሀቢባ ዳኛ፣ የቲክቶክ ዳኛ፣ የቲክቶክ ፈራጇ፣ ዳኛችን፣ የእኛ ፈራጅ፣ የሀቅ ሴት። እች ሴት ልቧ የተሰበረ ሴት ናት፣ የተጎዳች የተበደለች ሴት ናት። በነገራችሁ ላይ እች ሴት ሀና የምትባለው የተበደለ ሴት ናት። የበዳያሽ ደግሞ ጌመሯ አይደለች ባልሽ። ጌመሯ ደግሞ እጅስ ቢዝነስ ነው። አገረት ግን ዙዙዬ እኔ አይላኪው ግን እኔ አንቺ እኔ ባንቺ በእኔ ህሊና የሰው ባል ሆኖ ልሞላፈጥ ሚላይ ወለኩዋል። የሰው ባል እኔ ገኔ እንደዚህ ነው ባህሬ ቢኮዝ እኔ ባህሬን ስለማቅ በኔ በእኔ ሰው ትንሽ ቅናት ስላለብኝ አስበሽዋል። ይደብራል የሰውን ባል በውስጥ መስመር ቺዚ ቺዚ ነው ሚያው ሚያው ነው ነው። ስለዚህ የሰው ባል ከሆነ ቦልክ ጊፍተሩ ቦልከሹ ተገላገይ። በሌላ ጊፍትም እንዳይሰጥሽ ንገሩ፣ እንዳይደርስብሽ ንገር። ያ ያ ለጌበርማ ካለበዚያማ ጊፍተሮች ይሸሽዋታል አለ። ጊፍተሮች ሀቢባም እኮ ባሏ የምታስተዳደረው እኮ በቲክቶክ ኮይን በምታገኘው ነው። በቲክቶክ ኮይን በምታገኘው ገንዘብ ነው ሀቢባም ባሏ የምታስተዳደረው። እውነት መኪናም ባለፈው የተገዛለት በባርቺ ገንዘብ ነው። እኔ አሁን እኮ ገዝታው ነው ባል ስትሉ እኮ ገዝታው ነው ስትሉ፣ እኔ አሁን ባል ብገዛ ኮ ወዶቼ ፀባይ ለኝ ፀባይ ይጠይቃል፣ ባል ለመግዛት። በነገራችሁ ላይ ሳሪ ሀቢባ እንዲህ በሏቸው፣ እሺ ባልገዛሽ ለሚሉሽ ባልንም ገዝቶ አብሮ በሰላም ለመኖር ፀባይ ይጠይቃል፣ ፀባይ ይጠይቃል። ገንዘብ ብቻ አይደለም የሚጠይቀው። ፀባይ እኔ አው እሱ መራቢያ ካሉ አለኝ ብላ ነበረ ውሸት ሆነ። አቢባ ቦር ደፋር ናት። ሀቢባ እንዳትነጥቅሽ ስትላት አ እሱ እኮ ነው ችግሩ ሁለተኛ ሚስት ነኝ ምናምን ምናምን ስትላት፣ ግን እኔ በነገራችሁ ላይ እኔ የሀቢባ ባል ቲክቶክ ላይ መምጣት አለበት። ሀቢባ ባልሽ ጊፍተር ሆኖ ማየት ከዛ ነው አንቺን ሪአክሽን ማየት ፈልጋል። ሀይ አብይ እንዴት ነህ? ሃይ ቤት የገባ ወንድ ባላይሆንም፣ ቲክቶክ ላይ ያለ ወንድ ባላይሆንም ይህንን በእግሬ በእጅ በሌላው አካሎቼ ፈርማል። ቲክቶክ ላይ ያለ ወንድ ባላይሆንም፣ ኢንተርኔት ላይ ያለ ወንድ ባላይሆንም። እሺ እንስማ፣ ደሞ ሴት ልጆቻችን አገር ቤት ልካችሁ ቁጭ ብላችሁ እኔ ሆነ ሁን በዚያ ከሆነ ጊዜ በጣም የሚገርመኝ ነገር ማለት ነው። ወለጋ የማር ሀገር ነው። ጅማ የቡና ሀገር ነው። አርሲ የጀግና ሀገር ነው። እስ ህዝባችሁ ከሚያየውን መፍትሄ ፈልጉለት። ነፃነት ምንድን ነው ለጂጂ? ነው ያልገባኝ ነገር ነፃነት ምንድን ነው ለጂጂ? ነፃነት ምንድን ነው? እሺ ታሪክ ምትኖር ዛሬ አዲስ ታሪክ ዝም ብሎ ያ ኦሮሞ ዝም ብሎ ብሩ ነው አያፈስም። የኦሮሞ ሳይድ ኦፍ ቁብ ደግሞ ቁብ ገብቶ አያውቅም። ኪያ ጀምስ ይሄ ፋክት ነው። ኦሮሞ ሳይድ ላይም ብዙ እቁብ የለም በሀገር ልጅ ነው ኪያ የሀገር ልጅ የለውም። ገንዱማ የለውም ኪያ ጀምስ ኪያ ጀምስ ራያ ና ራያ ኦሮሞ ና ወለጋ ነው ይሄ ፍ ራያ ቶኒፋይቭ ጅማ ከዚያን ወልጋ ነው። ልጁ ኦሮሞ ነው። ኦሮሞነቱን ነው የሚያውቀው። የሀገሬ ልጆች ምናምን የሚላቸው የለም። እንደኔ ነው፣ ሆምለስ ኦሮሞ ነው ጊዬ እውነቱን እንነጋገር ከተባለ ሆምለስ ኦሮሞ ስትሆኑ ኦሮሞ ነኝ ነው የምትሉት እንጂ የሀገር ልጅ የሰፈር ልጅ ምናምን የለውም። አሁን ለምሳሌ መዋረቅ ጅማ ነው የጅማ የጋቴራ ልጆች ምናምን ቀጥ ይመጣሉ። እኛ የጆሌ አባሞቲቲ ምናምን ምናምን ብለው መጥተው ይረግጠዋል። ምናምን ወለጋ የሶለን አራት መቶ ሰላሳ እንትና አራት መቶ ሰላሳ እንትና አራት መቶ ሰላሳ እኔን አሁን ይችን ሰሞን ቁጭ ብድግ እያረጋችሁ እየሰደባችሁኝ ነው። አራት መቶ ሰላሳው ግን ምላስ ርዝመት ነው የመላሳችሁ ርዝመት ነው። የሶላን ደጋፊ ነን ብላችሁ ምሰድኝ። የሶላን በጎች አራት መቶ ሰላሳው የመላሳችሁ ርዝመት ነው። ያና ወለቀም ልጅ ኤኒዌይ እንትን የለውም፣ ኢሉም እንትን የለውም፣ የልባቦርም ገንዱማ የለውም። ይሄ የአካባቢ ልጅ የለውም። አሁን እነ ማኪ ሀረርጌዎችን ይዛለች፣ እነ አስሊ አርሲን ይዘዋል። ምናምን ምናምን እና ለዛ ነው ጊፍት ያልሰጡት እንጂ ኦሮሞ ጊፍተር እንዳለው ማሳየት ሆሻል። ኦሮሞ ቂጥ አይገዛም እዚህ አፕ ላይ ኦሮሞ ጊፍተር እኔ አላውቅም። መቀመጫ የሚገዛ ኦሮሞ ጊፍተር፣ ለመቀመጫ ለምራቢያ አካል ፎቶ ብሎ ትዳሩ የሚበትል ኑሮ የሚበትል ኑሮ የሚያናጋ ኦሮሞ ጊፍተር አናውቅም። በኦሮሞ ሳይድ እቁብ የለም። ሰው ትናንትና እቁብ ነው የተጣለው ትናንትና እኛ ፍቅርን የሰጠነው ለኪያ ስሙን አጠፉት፣ ተደራጅተው ስሙን አጠፉት። ኦሮሞ ስለሆነ እሱ ስለገባኝ ነው በጣም የተጣላሁት ልጅ አንድ አመት የቆየውን ቁርሾ ወይን ትቼ፣ ለዛውም በልጆችን የተጣላ ነው። በነገራችሁ ላይ እኔ ይህን ነገር ደግሞ እንትን እንደማለል ታውቃላችሁ፣ ግን ምንድነው ነገሮቹን ጥዬ የእሱ የሚደረግበት ነገር እኔም ኤቭሪዴ የሚደረግብኝ እናቴ ላይ የሚደረግ ዘር ማንዘሬ ላይ ልጆቼ ላይ ኦሮሞ የተባለ ላይ የሚደረግ ክፋት ነው የተደረገበት። በዛ ምክንያት አብሬው ቆሜያለሁ። ኦሮሞ ጊፍተር የለውም፣ ባይኖረው መልካም። ኦሮሞ የሚያሸንፈው መድር ላይ ነው፣ መሬት ላይ ነው። ኦሮሞም ሊያሸንፍ የሚችለው መሬት ላይ ነው። በአንቺ የሚቀና የለውም። እኔ ስለ አንቺ ሳውራ ይደብረኛል። ሰዎች ይቆጡኛል። የሚወዱኝ ሰዎች ማይመጥንሽ ሰው ጋር አታውሪ ይልኛል። ጅጂ ስሚኝ፣ ማትመጥንሽ ሴት ጋር አታውሪ እያወረድች ነው እያሉኝ ነው እና ኦረዲ ጥየሻለሁ። እያየሽ ልንገርሽ ጅጂ፣ ኦረዲ ጥየሻለሁ። ጥየሻለሁ ላትነሺ፣ ሰባ ብሬ አስቀምጬሻለሁ። ያ ሰባ ብሬ አስቀምጬሻለሁ ይሄ እውነታው። ስለዚህ ሰብሬ ያስቀመጥኩትን የወደቀን ሰው አፈንጫውን በእርግጫ አለንም። ባለጌ አይደለሁም። በምህረት ብቻ አንቺን መናገር አልፈልግም። የወደቀን ሰው አልረግጥም። ከዚህ በላይ እንዴት ልስበርሽ? ከዚህ በላይ እንዴት ልንገርሽ? ኦሮሞ ልጆች ጨዋዎች ነን። እኔና ኪያ አንድ አመት እንደተጣላን ብዙ ሰው ያቅ አንዳንድ አንድ ቪዲዮዎች ፖስታለሁ፣ ነካከዋለሁ ስለሚያናድደኝ። ያ ያንቺ ጌም ጊዜ ግን ትዝ አለሽ። ያንቺ ጌም ጊዜ ለኪዱ ብር ሰተሽ ነው አንበሳ የወረደው። እኔ ጊፍት ማልሰጠው ትናንትና ሸርብትን ስል ነበር። በጊፍት ማላም ነው በጌም ማላም ነው። ምክንያቱም ኪያ ኦሮሞ ስለሆነ ነው። ተደራጅተው ያጠቁት ብቻው አውርዶ አርዶ ያስለቀሱት ግፍ ስለተሰራበት አብሬው የቆምኩት አሁንም። ነገ ማንም ሰው ላይ አማራም ቢሆን ግፍ ከተሰራ ሄጅ አብሬ እቆማለሁ። ታሞት ማለት ነው ያለችልህ፣ ተረባረቡበት። ያ ተረባረቡበት ስህተት ነው ስህተት ነው።

ሪካርደሮች ባሱ እንትን አላታችሁ። ቡና ጠጡ የምትባለው እከት እኔንም ሰድበኛለች። መርዝ ናት ልጅቷ። ቡና ጠጡ መርዝ ናት። ትሳደባለች፣ ትሳደባለች። ለዛ ነው። ልጅቷ ግን ጥሩ ልጅ ናት። እኔ ግን ይሄንን ስትረስ አድርጌ መናገር መፈልገው ኪያ ጥሩ ልጅ ነው። ልጅቷም ጥሩ ልጅ ናት። ያብስራ ያብስራ፣ ጥሩ ልጅ ናት። ቆንጆ ልጅ ጥሩ ልጅ ናት። ጥሩ ልጅ ናት። አንደበተ ቀና ናት። ለብዙ ዓመታት አውቃታለው እዚህ ቲክቶክ ላይ ክፋት ስታወራ ሰምቻት አላውቅም። ቆንጅዬ ናት። አንደበቷ ቀና ነው። ክፋትን አትናገርም። ጥሩ ልጅ ናት። ያብ ስራ ምትባሉ ያነው። ሁለቱንም ሰፖርት ማድረግ ያደረኩት ግን ይሄ ክያሌ የተደረገው ነገር ይደብራል እንደ ሰው ስናስበው ይደብራል። ልጁ ደግሞ ይሄን ያህል ክፋትም ያለው ልጅ አይደለም፣ ጥሩ ልጅ ነው። ምናምን ከኔ ጋር ፐርሰናል ጥል ስለነበረ ነው። ለማን ለማን ቀጠሮ የሚየ አንበሳ እንዳወረድኩ ለማን ምን እንደሰጠው መስግቤ አስቀምጣለሁ

አንበሳ የሰጠችውን መዝግባ እቁብ ገብታችኋል። አሁን ያውዬ ሄዳ ትተፋለች። እሺ፣ ጂጂ ገንዘብ አለሽ? የለኝም። እንደ ሌሎቹ ጊፍተሮች ጊፍተር ሁኝና ለምን ለኦሮሞ ተጫዋቾች እንዲያሸንፋቸው ለምን? የለኝም። እኔ ደሀ ነኝ፣ ጌታን ደሀ ነኝ ጌታ፣ መሰከሬ ነው። እሺ፣ ወሬ ብቻ በትናንትና ታሪክ የምትኖር የዛሬ አዲስ ታሪክ ማትሰሪ ታሪክ የምንሰራው ቲክቶክ ኮይን ለጂጂ ስንሰጥ አስባችሁታል። ኦሮሞ ጊፍተር ለጂጂ የሚሰጠው ኤኬ ብቻ ነው። ኤኬ ደግሞ የህይወት ግብ የሌለው ሽማግሌ ነው። ገብቷችኋል። ላይክ ሽማግሌ ነው ኤኬ ጥፍሬ መጣች።